ሰላም ሰላም፣ ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ሆይ? እኔ ሰላም ነኝ። በያላችሁበት ሰላማችሁ ይብዛ። ለምትደግፉኝ አስተያየት ለምትሰጡኝ፣ ለምታበረታቱኝ ሰዎች፣ ቪዲዮዬን ለምትመለከቱ ሰዎች ሁሉ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ። በጣም አመሰግናለሁኝ። ትላንትና ምንም አይነት ነገር አልሰራሁም ነበረ፣ ምክንያቱም በጣም ደክሞኝ ስለነበረ ስገባ በቃ ዝም ብዬ ቪዲዮች ነው የተመለከትኩት። አንዳንድ የሚሰሩ ልጆችን ቪዲዮች ነው የተመለከትኩት። እነ ማርክ ቤት ገብቻ ይቻለው፣ እነ ሩታና ይቻለው፣ እነ ሜሪና ይቻለው። ከዛ ውስጥ በጣም ያስደነቀኝ እና የገረመኝ የአብርሃም እና የሩታ መጨረሻ ምን ይሆናል አለ የሚለው ነገር ነው። ምክንያቱም ነገሩን እያከረሩት ነው የሄዱት። አሁን ሳያቸው በጣም እያከረሩት ነገሩን የሚቋጭ ነገር አልሆነም። እለት በእለት ስናያቸው ነገሩ እየከረረ ነው ሄደው ያው ሩታ ደግሞ በጣም የቆረጠች ይመስለኛል። ሴቶች እኮ የተወሰነ ጊዜ ነው የምንሰጠው። የተወሰነ ትግስት አለን። ጊዜ እንሰጣለን። ላፈቀርነው ነገር ዋጋ እንከፍላለን ላፈቀርነው ሰው። ከዛም ደግሞ ነገሮችን እናያለን። በኋላ ግን የሆነ ነገር ሲሆን የተወሰነች ጊዜ ነው። ትግስታችንን ከቆረጠን፣ አንገታችንን ካዞርን አንዴ አንመለስም። እኔ ደግሞ ትናንት ሰዓት በቃ የቆረጠች ነው መስለኝ፣ ካነጋገሯ ምክንያቱም አብርሃም ፈልግሻለሁ ብሎ ጠራት። ፈልግሻለሁ ብሎ ደግሞ ሲጠራት የመጣችው ከዛ ካመጣችው ልጅ ጋር ነው፣ ይሳቅ ከሚባለው ልጅ ጋር ነው አብራ የመጣችው። እሱ ደግሞ የፈለገው ብቻዋን ላነጋግራት ነው። አብረውን የመጡት ሲመጡ ያሳዩት አክት፣ የሚለዋወጡት ቃላት፣ ከአብርሃም ጋር የምትለዋወጠው ቃላት በጣም ቁርጣለች። በጣም ውስጧ የተሰበረ እና ውስጧን ቁርጥ ያደረገች ልጅ ነው የምትመስለው። እኔ በአንድ ልብ ሳያቸው እነዚህ ሰዎች ምንድን ነው አብረው የሚኖሩም የሚቀልዱብን ነው የሚመስለኝ። በአንድ በኩል ሳያቸው ደግሞ ነገራቸው ሁሉ ወደመበላሸት እየሄደን እንደ ቀልድ የሚመስለኝ ያ ነው። ምክንያቱም አደጋ ላይ ነው ያሉት ትዳራቸው አደጋ ላይ ነው። አደጋ ላይ ደግሞ እንዲሆን ያደረጉት ትዳራቸውን አጋልጠው፣ በፕራንክ ምክንያት አጋልጠው ለሌሎች ልጆች ሰጡ፣ ሌሎች ሰዎች ገቡባቸው። በቀልድ የተጀመረ ነገር አንዳንዴ ከባድ መዘዝ ይዞ ይመጣል። ምክንያቱም በፊት አሁን እንደ ቀልድ በቃ አንተ አትሆናትም፣ ከዚህ ቦታ ሂድ፣ አጠገቧ እንዳደርስ ብለው የሚሉት እና የተለያዩ የእሷ ግብረአበሮች በመጨረሻ ደግሞ ለማስታረቅ መጡ፣ እናስታርቃለን። አንዳንድ ነገሩ መጨረሻ ከደረሰ በኋላ ሆድ እኮ ከተቋሰሉ በኋላ እሷ በምታደርገው እዛ ቤት ሄዶ እሱ ሲመታ በጥፌ ሲመታ፣ ዞር በለው አታያትም። ተብሎ በገዛ ሚስቱ እየለመነ በራፍ ድረስ እየሄደ አንዴ ፖሊስ ሲጠሩ አንዴ የተለያየ አክሽን ሲያሳዩት አንዴ ሲመቱት አንዴ ሲሰድቡት ከዛ በኋላ ያለውን ነገር ሁሉ ሩታም እየተመለከተች አራራችለትም። ከዛ በኋላ ደግሞ አሁን ምንድን ነው ያመጡት፣ ወደ ማስታረቁ በተለያየ አቅጣጫ እናስታርቃለን የሚሉ አንድ ላይ እናደረጋለን የሚሉ ሰዎች ሆነው መጡ። እኔ ግን እነሱ ላስታራቂነት አይበቁም ብዬ ነው ማስበው። ምክንያቱም መጀመሪያ የሰሩት እንደሚጣሉ ነገሩ እንደሚከራ አላወቁም። ከመጀመሪያ ሲጀምሩ የገቡበትን ነገር አላወቁም። ምን አይነት ነገር እንዳጠፉ አላወቁም። እንዲ አሁን ልጅቷ ልቧ ሻግሯል። ሰዓት ትላንትና እፈልግሻለሁ በዓላት የመጣችው ከዛ ልጅ ጋር ነው። እንደውም ስንሰማ በንግግራቸው መሀል ስንሰማ እንደውም እሷ አድራ ነው የመጣችው እንግዲህ የትን ያደርሹው ትላንትና? ከዚህ በፊትም እያመሸሽ ነው የምትመጪው። ትክክል አደለሽም። የምታደርጊውን ነገር ሁሉ እያወቅሽ ነው ወይ? እንግዲህ እሱ እዛ ጠገቧ ሆነው አንድ ቤት መሰለኝ ተጣልተው የሚኖሩት እየሆነ እየተከታተ ትመለሳለች ብሎ እየተከታተላት ይመስለኛል ያለው በትዕግስት። እንደውም እሷ በጣም አስደንጋጭ ቃላቶች ነው ትናንትና ስትናገር የሰማት። እንደውም እኔ ትልቅ ነገር ማድረግ እየፈለግኩኝ እነዛ ነገሮች ሁሉ ይቅር ብዬ ትቻለሁኝ ግን አሁንም አትድረስብኝ፣ አልፈልግም፣ ለአንተ ቦታ የለኝም ነው እንግዲህ አባባሉ። እሱ ለአንቺ ቦታ አለኝ ይላል፣ እሷ ለእሱ ምንም አይነት ቦታ እንደሌላት እየተናገረች ነች ያለችው። ግን እንደዚህ በጣም ሰውን የሚያስቀና ፍቅራቸው እንደዛ እሷ ወዳ እሱን አፍቅራው ተከትላ መታ ዋጋ ከፍላ ለዚህ ፍቅር ብዙት መስዋዕትነት ከፍላ ሰዎች ተደስተው ቀለበት ደረጃ ደርሰው ወንድም እህት ሁሉ የተደሰቱበትና ከዛም አልፎ ተርፎ እንኳን አብረው መኖር ቀለበት አድርገው አብሮ መኖር የጀመሩበት ህይወት በዚህ ሁኔታ መቋጨቱ ያሳዝናል። እኔ እንደዚህ የሚያደርጋቸው ወይ የዩቱበርን ለማሳደግ ይሁን የዶላር መጨመር ይሁን ወይም ደሞ ውሸት ይሁን እውነት ይሁን አልገባኝም። ውሸት ቢሆን የራሳቸው ሁለቱም ጥፋት ነው። በትዳራቸው መካከል የተለያየ ሰዎችን አስገብተዋል። አብርሃም እና ራሷ ሩታ ናቸው ለዚህ ተጠያቂ። ለትዳራቸው ጥፋተኛ ተጠያቂ ያደረ የሚሆኑት እነሱ ናቸው በዚህ እድሜያቸው። ነገሮችን ጀምረዋል። ቁም ነገር የሆነ ህይወትን ጀምረዋል። ግን በትዳራቸው መካከል የተለያየ ሰዎችን የማስገባት ወይ ሌላ ነገር ከሰው ጋር መስራት ከተቻለ እኮ ከትዳር ውጭ ከዚህ ነገር ውጭ የተለያየ ሌላ ነገር መስራት በህብረት ይችላሉ። ሌሎችን ነገሮች መስራት ይችላሉ ጭንቅላታቸውን ሰፋ አድርገው። ግን ትዳርን የሚነካ ነገር ምክንያቱም እልህ እየተገባቡ እሱ ለምን ጥሎኝ ሄደ? ለምን አኮር አኮርፎ ሄደ ጥሎኝ ሄደ። ቡታጅራ እንደገና ከሌላ ሴት ጋር አየሁት በማለት የተነሳ እሷ ጓዛን ጠቅሎላ ከቤት መውጣት፣ እንደገና ደግሞ እሱ ሲመለስ ሲፈልጋት እስቲ ቆይ ነገርን ላብርድ ብሎ ይሆናል የሄደው በዛ ሰዓት ሲመለስ፣ ያው እሷ አላገኛትም። እዛ ጋር ደግሞ ተከታተለ፣ ፈለገ፣ በገዛ ሚስቱ ደጅ እየጠና ሊያገኛት ሞከረ። ያ ነገር አልተሳካለትም። እሱ ደግሞ በዚህ በኩል ምን አደረገ? ደግሞ ሌላ የድሮ የተዋትነ ልጅ ኤክስ ፍሬንዱ ነው የምትባለው እንግዲህ ይዞ ብቅ አለ። እኛ ራሱ የምትደነግጥ ድረስ ፖስት ሲያደርጉ የተለያዩ ሴቶችን ይዞ መምጣት ጀምር። ምክንያቱ የልጅ ጨዋታን ያደረጉት የታላላቆቻቸውን ምክር እንኳን መስማት አልፈለጉም። የወንድሞቻቸውን ምክር መስማት አልፈለጉ። ብዙ ዩቱበሮች አሉ እነሱን ሊመክሩ የሚፈልጉም የሚመክሯቸው በተለይ ወንዶች አሉ። ዩቱብ በእነሱ ላይ ሪያክሽን ሪያክት አድርገው የሚሰሩ በጣም ቆንጆ ቆንጆ ምክር በእውነት ያንን እንኳን መስማትን እንጂ ይደርሳቸዋል ብዬ ነው ማስበው። በአንድም ሆነ በሌላ ያ ነገር ይደርሳቸዋል ብዬ ነው ማስበው። የእነዛን ሁሉ ሰዎች ምክር መስማት አልፈለጉ። በጣም ብዙ ሰዎች እስከሚናደዱባቸው ድረስ፣ ብዙ ኦዲንሶች እስከሚንጫጩ ድረስ ተስፋ እስከሚቆርጡባቸው ድረስ ለምን እንደዚህ እንደሚያደርጉ አላቅም። እሷ ጭራሽ ደግሞ አሁን ደግሞ ይህን ልጅ አንጥተዋለች። ኢሳቅ የሚባለው ልጅ መጥተዋል። ሙስሊም ነው፣ እሷ ክርስቲያን ነች። ያ ያ በሀገራችን ውስጥ ሁላችንም ተዋደን የምንኖርበት ሀገር ነች ያለችን ሀገራችን ቆንጆ ምድራችን ቆንጆ ሆነች ሀገር ነቻለች። እስላም ሙስሊም ተፋቅሮ ተዋዶ የሚኖርበት ሀገር ነው ያ። ደስ ይለኛል ያንን በማድረጓ ምንም ክፋት የለውም። ግን ከልጁ ጋርም ጓደኝነት ያለን ያለን ምንም አይነት ግንኙነት የለንም ብላለች። ከእሱ ጋር ነው ውሎ እና አዳሯ። ትላንትና እሱ ፈልግልሻለሁ ስላት ይህን ልጅ ይዛ ነው የመጣችው። ልጁም ደግሞ መጥቶ አብርሃም ላይ ያደረገው አክሽን የሚያደርገው አክት ምንም አልተመቸኝ እራሱ አስተያየቱን እያየው እንደውም እየሳኩ ነው ያየት። አስተያየቱ እንዴት አፍጦ እንደሚያየ፣ እሷን ሲናገራት አትናገራት መሀል እየገባ ሚስቱ ነች ሚስቱን መናገር። ከእሷ የሚፈልገው ነገር አለኝ ብሎ ነው ትናንት የቀጠራት። የመጨረሻ ውሳኔ እንግዲህ እነሱ መጨረሻ ውሳኔ መቼ እንደሆነ ማለቂያ አናቅም። ሁሌ ሲገናኙ የመጨረሻ ውሳኔ፣ ባለፈውም ከሜሪ ጋር ስታገናኛቸው የመጨረሻ ውሳኔ አሉ። የመጨረሻ ውሳኔ፣ የመጨረሻ ውሳኔ እያሉ የት እንደሚደርሱ አናውቅም። እግዚአብሔር ካልቆረጠ፣ እግዚአብሔር መጨረሻ ካላደረገው በስተቀር እናንተ የመጨረሻ ስላላችሁት ሕይወታችሁ የመጨረሻ አይሆንም። መልሶ ሊያገናኛችሁ፣ ወደ ማስተዋላችሁ ሊያመጣችሁ፣ ወደ አእምሯችሁ ሊመልሳችሁ ይችላል። እግዚአብሔር እንግዲህ ፈቃዱ ከሆነ እናንተ ለእግዚአብሔር የምትንበረከኩ ከሆነ ለእግዚአብሔር የምትገዙ ከሆነ እግዚአብሔር ፍችን አይወድም። የምሰሩትን ስራ በአጠቃላይ እግዚአብሔርን የሚወክል እግዚአብሔር የማይወደውን ነገር ነው እያደረጋችሁ ያላችሁት እናንተ ሁለት ልጆች። የመጣውም ልጅ አስተያየቱ ደስ አላለኝም። ምን እንደፈለገ ደግሞ የነ ሜሪና የነ ዳንኤል ሳያንስ ደግሞ ይሄኛው ደግሞ ምን ማድረግ እንደፈለገ አልገባንም። ጭራሽ በስነስርዓት አናግራት፣ እያመነጫጨቀ ነው ያናገራት እሱን የምታስብላት ከሆነ ሁለሁለቱም ነው መውገን ያለብ። አንተ ለእነሱ ትዳር ወይ ለማስተካከል ከሆነ የመጣሁ፣ እንግዲህ ጓደኛዬ ነው ብላለች፣ ሌላ ምንም አይነት ግንኙነት የለኝም ብላለች። አንድ ትዳሩን ሊያስተካከል የመጣ ሰው እንደ ጨዋ ሰው ሁለቱንም ከሁለቱም በኩል ሆኖ መናገር ያለበት አብርሃም ያጠፋው ነገር ካለ ከአብርሃም ጋር ሩታ ያጠፋችውን ነገር ሳትደብቅ የሁለቱንም ጥፋት ነው ሁለቱም ላይ። እኛ አሁን ሩቅ ሆነን የምንመለከታቸው ሰዎች ሁለቱም ላይ ጥፋት አለ። ሁለቱም አጥፍተዋል ብለው ነው ሁሉም አስተያየት እየሰጠ ያለው ሩታም አጥፍታለች አብርሃም አጥፍታለች ስለዚህ አንተ ትዳሩን ለመቀጠል ከሆነ የመጣው ወይ ልትረዳቸው ከሆነ የመጣኸው ሁለቱንም ቁጭ ብለህ ሁለቱንም ማስረዳት ነው እንጂ ወደሱ አወገን ቦታ ሆነ እሱን መገብተር እሱን የተለያየ ነገር መናገር እሱ ጥሩ አይደለም ብዬ አስባለሁኝ ትክክል አይደለህም ከማወገን እንደሆንክም አልገባኝም ቆመህ የምትናገረው ብዙ ጊዜ አብርሃም ነው ስትናገር ያየው ትናንትና። ስለዚህ ለሁላችሁም እግዚአብሔር ይሁናችሁ ነው ብለው፣ እኔ እግዚአብሔር ከእናንተ ጋር ይሁን፣ ይርዳችሁ፣ ወደ መልካሙ ያንጣችሁ።